ዛሬ አንድ ጀግና እህታችን የገዛችሁን ወርቅ ነው የማሳያችሁ አሰላሙ አሌይኩም ወራህመቱላ ወበረከቱ እንዴት ናችሁ ውድ ቤተሰቦች ሁላችሁንም ሰላም ብያለው በዚህ በምስሉ ላይ የማሳያችሁ እንዴት እህቴ የመዳም ቅመም የገዛችው ወርቅ ነው ግራሙ 12 ግራም ነጥብ አራት ነው ማለት ነው የተገዛው በእርግጥ ከአምስት ቀን በፊት ነው ማለት ነው አስራ ሁለት ግራም ነጥብ አራቱን በምን ያክል ተገዛ የሚለውን ነግራችኋለሁ። ቪዲዮውን ከወደዳችሁት ላይክ እና ሸር ማድረጋችሁን እንደትረሱ አዲስ ከሆናችሁ ቤተሰብ የሆኑ ዛሬ በናት የወርቅን ዋጋ አላውቅም፣ ተቤቴም አልወጣሁኝ። ሐቂቃ ጉፋን ዝግትግት አድርጎኝ አሞኛል። ለዛ ነው እንግዲህ እንሻላ ሲሻለኝ ይጀላችሁ ቀርባለሁኝ። የዚህ የወርቅ ዋጋ ሪያድ ናት እህታችን ያለችው በ516 ሪያል ሂሳብ ነው ያሰበላት ማለት ነው። እሷ ያለ ደረሰኝ ማለትም ያለ ደሪባ ነበረ መግዛት የፈለገችው። ነገር ግን እነሱ በ516 ሪያል ሂሳብ አስበው ሸጠውላት 6400 ሪያል ሆኗል ማለት ነው። 12ቱ ግራም ነጥብ አራቱም። ከዛ ያው እቤት ተመልሳ በሰጣት ቁጥር ደውላ ስጠይቀው እኛ ያሰብንልሽ ከደሪባ ጋ ነው ደረሰኝሽም መእተሽ መውሰድ ትችያለሽ፣ አለኝ ላይ ነገር ግን ያው አስባችሁታል። እነሱ ዝም ታሏቸው ዝም ነው እንግዲህ። አስቦላታል በደረሰኝ ሂሳብ ያኔ በደሪባ ነገር ግን ደረሰኙን አልሰጣትም። እና ውዶቼ እዚህ ጋር መጠንቀቅ አለባችሁ። ስትገዙ ከደሪባ ጋ ከሆነ ደረሰኝ መቀበል አለባችሁ። ያለ ደረሰኝ ከሆነ ደግሞ ገንዘቡን መከራከርም አለባችሁ። ሁሉንም ተከራክራችሁ ግዙ። ከዛ ውጭ ግን ወደ አገር ወርቅ ይዛችሁ ስገቡ ደረሰኝ ይጠይቃሉ ለምትሉ ውድ ቤተሰቦች ጭራሽ አይጠይቁም ማለት ነው። የፈለጋችሁትን ወርቅ ያክል ይዛችሁ ስገቡ ማንም አይጠይቃችሁም። ይህንን ስላችሁ በደንብ ስለማቅ ነው ማለት ነው። ትናንትና ጓደኛዬ ወደ አገር ገብታ ነበርና በደንብ ጠይቅያታለሁኝ። ነገር ግን አይደለም ሊጠይቁ ደረሰኝ ጭራሽ ወርቁን እንዲህ ነው እንዲህ ነው የለም። ነገር ግን የህፃን ልጅ ልጅ አላት። እሷ የልጇን የትንሽ የዋን ጫማ ሳይቀር አስወልቀው ፈትሸዋል። ግን ወርቅ የሚባል ነገር አልጠየቁንም አለች። እሷም ወርቅ ስላላት ይዛ ገብታለች። ግን ምንም አይነት ነገር አይጠይቁም። አንዳንድ ልጆች ደረሰኝ ይጠይቃሉ ምናምን ለምትሉ ጭራሽ አይጠይቁም። ይህን ማወቅ አለባችሁ። ያለደረሰ ቤት ገዙ ለዚህ ሀገር ምናልባት ከአሁን በፊት ደጋግሜ ነግሬያችኋለሁኝ መጥፎ ቤት ቢያጋጥመን የሚለው ስላለ እንጂ ከዛ ውጭ ግን አገር ስንገባ አይጠይቁም ስላችሁ ነው። ሀባይብ እንግዲህ ይጠቅማችኋል ብዬ ስላሰብኩ ነው። ሁላችሁንም ለምታበረታቱኝ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።